ልስልስ ያለ ጣዕም ያለው ኬርስ ማለት ነው። ማሻ አላህ ይህን ይመስላል ስታዩት፣ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ይህን ይመስላል እሚጥም የሆነ ገርስ ልስልስ ያለ ደረቅ ያልሆነ ገርስ ነው። አበረታቱ ይሄዳል ኢንሻአላ እንድርህ ይህን ይመስላል ግርሳችን ማለት ነው። ትኩስ የሚያፈጨው የሆነ ልስልስ እንዲል ማለት ነው። በጣም የሚጥም ጣዕም ያለው እ ገርስ ነው ማሻላ እ ቡልማ ክፍል አፍያ እና ምርጥ የሆነ አረቦች በጣም የሚወዱት ግርስ ማለት ነው። ጣእሙ ቤስሚላ ጀንነት ቤስሚላ በጣም የሚጥመው ማለት ነው። አሰላሙ አለይኩም ውድና የተከበራችሁ ውድ ተከታታዮቼ፣ እንዴት ናችሁ? ደህና ናቸው። ከኔ ለሁሉ ሰላም ሁሉ አልሐምዱሊላህ። ዛሬ ደግሞ ማሳያችሁ ግርስ አሰራር ነው። እንሻላህ በጣም የሚወዱት በጣም የሚጣፍጥ ቅርስ አረቦች የሚወዱት ነው። ጠዋት ላይ ቁርስ የሚሰራ ነው እና ኢንሻላህ ስታወት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻላህ ሀበቢ ለቁርስ የሚሆን እንድርስ ያደረኩት ትንሽዬ ካሜራና ጨረው ነው ያደረኩት ማለት ነው። ይሄን ይመስላል። እና ጥቁር አዝሙድ ዳርጌ ፍት ብሎ አላወጣን ማለት ነው። ከመገልበጣችን በፊት ጥቁር ቅመም እናረግበታለን ማለት ነው። በጣም ነው ጣዕም የሚሰጠው ማሻላ። ከላይ ከመገልበጣችን በፊት ከላይ ከመገልበጣችን በፊት እናረግበታለን ማለት ነው። ከላይ በጣም በጣም ነው ጣዕም የሚሰጠው ጥቁር ቅመም ማለት ሲሆን ይህ አወጧል። አሁን ደግሞ ሄዳ ግጠመው ማለት ነው። ቆንጆ የሆነ ቆንጆ የሆነ ቅርስ ነው የሚሆነው። ከላይ ጥቁር ቅመም ታረቡበት አላችሁ በጣም ጣዕም የሚሰጠው ማለት ነው ይሻላል። ቆንጆ የሆነ ነው የሆነው አካባቢ ይህን ይመስላል ማለት ነው። ለቅርስ የሚሆነው ሁሉስ ገለበጡት ማለት ነው። ቀለሞች የሆነ ሆነ ግርስ ነው የሚሆንም፣ ስለላ ዝርግርሳችን ይሄን ይመስላል። እንዴት መሰላችሁ? አርጌ ያረኩ ልክ እንደሀገራችን ዳቦ አርጌ ነው የጋገርኩት። ወፈር ሲል ያኔ እንትን ስንለው ስንፈጨው እንትን አይልም ማለት ድርቅ አይልብንም፣ ፍርፍር ነው የሚልልን። ኢንሻአላህ ይሄን ይመስላል። ሳጅ ላይ አድርጌዋለሁ። ይሄን ይመስላል ማለት ነው። ኢንሻአላህ እንግዲህ ሀበሪ ይሄን ይመስላል ማለት ነው። ገልብጨዋለሁ። ይሄንን ይመስላል። ከደግሞ ምን አደረግ መሰላችሁ ዝዳውንና ተምሩን አንድ ጋር

ልስልስ ያለ ጣዕም ያለው ኤርስ ማለት ነው። ማሻላ ይህን ይመስላል ስታዩት፣ ላይክ ሰብስክራይብ እያረጋችሁ አበረታቱን። ይህን ይመስላል። ሚጥም የሆነ ግርስ ልስልስ ያለ ደረቅ ያልሆነ ግርስ ነው። አበረታት መሀበል። ኢንሻላህ ብልዓፊያ እና ምርጥ የሆነ አረቦች በጣም የሚወዱት ግርስ ማለት ነው። ጣዕሙ ቤስሚላህ፣ ጀነት ብስሚላ፣ በጣም ነው የሚጥመው ማለት ነው። ሰው ውስጡ

ጣውለ ጣውለ መስፈት ይሻላል። ከዛ ይሄ መስረት ተምሮ አብሬ ከግርሱ ጋር ታጫወታለሁ ማለት ነው። እንደ ይመስላል ማለት ነው። ገልብጬዋለሁ። ይሄ ምን ይመስላል? አይልብንም ፍርፍር ነው የሚልልን። ኢንሻላህ ይህን ይመስላል። እሳት ላይ አድርጌዋለሁ። ይህን ይመስላል ማለት ነው። ኢንሻላህ ከላይ ከመገልበጣችን በፊት እናረግበታለን ማለት ነው። ከላይ በጣም በጣም ነው ጣዕም የሚሰጠው ሮ ነው ማለት ግርስ ነው የሚሆነው። ከላይ ጥቁር ቅመም ታርጉበታላችሁ። በጣም ጣዕም የሚሰጠው አንድ ቆንጆ የሆነ ነው ሚሆነው። ዝርግርሳችን ይህን ይመስላል። እንዴት መሰላችሁ? አሪጌ ያረኩ ልክ እንደ ሀገራችን ዳቦ ማርጌን ነው የጋገርኩት። ወፈር ሲል

ጥቁር ቀለም እናረግበታለን ማለት ነው። በጣም የሚሰጠው ማሻላ ከላይ ከመገብ በታች ነው። ሰላም አለይኩም፣ ወደና የተከበራችሁ ወደ ተከታታዮቼ እንደት ናችሁ? ደህና ናችሁ? ከኔ ለሁላችሁ ሰላም ሰላም። አልሐምዱሊላህ ዛሬ ደግሞ የማሳያችሁ ግርስ ስራ ነው ማሻላ በጣም የሚወዱት እንድርህ ይህን ይመስላል። ግርሳችን ማለት ነው ትኩሱን ሚያሳጫወት የሆነ ልስልስ እንዲል ማለት ነው። በጣም የሚጥም ጣም ያለው ቅርስ ነው ማሻላ። ልስልስ ያለ ጣም ያለው ግርስ ማለት ነው ማሻላ። ይህን ይመስላል ስታዩት፣ ላይክ ሰብስክራይብ እያደረጋችሁ አበራ